ባለፉት ጥቂት ወራት በአፋር ክልል ፈንታሌ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በአካባቢው ከፍተኛ መጠን ያለው የሜቴን ጋዝ ከምድር ውስጥ እንዲወጣ ማድረጉን ግሪንሃውስ ጋዝ ኢሚሽን ሞኒተሪንግ ሰርቪስ የተባለው የካናዳው ተቋም ይፋ ማድረጉ ይታወቃል። ከፍተኛ የኃይል አማራጭ መሆን የሚችል እና ለተለያዩ አገልግሎቶች እንደሚውል የተነገረለት ሜቴን ጥቅሙ እንዳለ ሆኖ፣ በአግባቡ ጥቅም ላይ ማዋል ካልተቻለ ግን ከፍተኛ ጉዳት ሊያስከትል እንደሚችል ተገልጿል። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በዚሁ ላይ ትኩረቱን አድርጎ የሚሰራ የምርምር ማዕከል አቋቁሞ እየሰራ መሆኑን ጠቁሟል። ከፍተኛ እንደሆነ የተነገረለት የሜቴን ጋዝ በአካባቢው እንዳለ መለየት የተቻለው ከሳተላይት በተገኘ መረጃ መሰረት ቢሆንም ኢንስቲትዩቱም ቢሆን በቅድሚያ መረጃውን ይፋ ካደረገው የካናዳው ተቋም ጋር በመነጋገር እንዲሁም የራሱን ምርምሮች በማድረግ ማረጋገጥ ችሏል። ይሁን እንጂ በመጠኑ ላይ እርግጠኛ ለመሆን ከሳተላይት መረጃ በተጨማሪም በቦታው ላይ ሆኖ የሜቴን መጠኑን ለመከታተል የሚያስችል መሳሪያ መትከል ያስፈልጋል። ለዚህም በቀጣይ ተቋሙ መሳሪያዎችን በመትከል የተደራጀ ምርምርና ክትትል እንደሚያደርግም ተገልጿል። በትክክልም እንደምታዩት ጃንዋሪ አካባቢ 2024 በጣም እንትኑ በጣም ከፍ ታዩታላችሁ ከፍተኛ ሜትሪክ ቶን የሆነ ሜቴን ኢሚት እንዳደረገ እዚህ ላይ ኦብዘርቭ አረግነኝ በእኛ የሚያሳየው እሱ ነው የሚያሳየው ይሄ ፕሎቱ የሚያሳየው ማለት ነው። አንዳንድ ነገሮች ይህን ካለ ስለሆኑ ዲቴል አናወራ ይችላለን ግን ኦልሬዲ ትክክል ነው በእኛ 24 መጨረሻዎች አካባቢ ላይ ጃንዋሪ አካባቢ ይሄ ነገር ሀፕ አርጓው ማለት ነው። ይሄ ነገር ሀፕ አርጓው ማለት ነው። ስለዚህ ግን ሰሰር ሊሱ ብቻ በቂ አይደለም፣ ሪዞልሹ ሊያንስ ይችላል። ስለዚህ ምን ያስፈልጋል? ግራውንድ ሴንሰር ያስፈልጋል። እና እኛ ለወደፊት ቢቻል የራሳችን የሆነ ስፔስ ሳይንስ ግራውንድ ሴንሰር ተክሮ ሚቴንን የሚከታተል ይሆናል ብዬ ገምታለሁ። ለወደፊትኛው አማራጩ ቴክኒካል ነገሩን እናቀርባለን፣ ዲሲሽን ዲሳይድ አስደርገው ወደ ስራ እንገባለን። በአፋር ተገኘ የተባለው የሚቴን ጋዝ እጅግ ከፍ እያለ ከመጣ በአካባቢው ያለውን ኦክሲጅን በመተካት ከፍተኛ ሙቀትና የአተነፋፈስ ችግር ሊያስከትል እንደሚችልም ተገልጿል ል። ነገር ግን በአግባቡ ጥቅም ላይ ከዋለ እንደ ከፍተኛ የኃይል አማራጭ ሆኖ ሊያገለግልን እንደሚችል ነው የተገለጸው። ቅድም ብያችኋለሁ፣ ሚቴን ሁለት ጥቅም ነው ያለው። ጉዳትም ጥቅም አለው። ጉዳቱ ምንድን ነው? ሚቴን በጣም የበዛ ከደና ኮንሰንትሬት ከጨመረ ኦክስጅንን ሪፕሌስ ያደርገውና ይተካውና፣ ስለዚህ ምድር ላይ ዋርም ሙቀት የመጨመርና የአተነፋፈስ ችግር ያመጣን ነው። ሳይንሱ እሱ ነው። ሁለተኛው ደግሞ ጥቅሙ ምንድነው? ይሄንን ጋዝ ፕሮፐር ከተጠቀምንበት ወደ ኤነርጂ ሶርስ እንጠቀመዋለን። ሶርስ ኦፍ ኤሌክትሪክ ይሆናል። አንዳንድ አንድ ኤነርጂ አማራጭ ይሆናል ነው አድቫንቴጅ አሉ ዲስ አድቫንቴጅ አሉ። አሁን የትኛው ይበልጣ የሚለው ግን እሱ አስቸጋሪ ነው። የሚሆነው ከተፈጠረ እና ቮልካኒኩ ኢራፕት ካደረገ በጣም ከፍተኛ ውድመት ሊያመጣ ይችላል፣ ማግኔቱ ከፍ ካለ ማለት ነው። በአፋር ፈንታሌ የወጣው የሜቴን ጋዝ በአሁኑ ሰዓት በቀን እስከ 1400 ሜትሪክ ቶን እየመነጨ እንዳለ የካናዳው ግሪን ሃውስ ጋዝ ኢሚሽን ሞኒተሪንግ ሰርቪስ መረጃ የሚያመላክት ሲሆን፣ ይህም እስከ 8000 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችል እንደሆነም ተነግሯል።